ሰበር ዜና የሕውሓት ወታደሮች በጠለምት አቅጣጫ ተከዜን መሻገራቸው ተሰማ። የሕውሓት ጦር በሸረሪና ሲጠበቅ በጠለምት ወደ ወልቃይት ሾልኮ ገብተዋል። ታጣቂዎቹ ተከዜን መሻገራቸው የተሰማው ከዓመታት በኋላ ወደ ሆመራ የአየር በረራ መጀመሩ በተሰማበት እለት ነው። የወልቃይቱ ዋና አስተዳዳሪ በበኩላቸው ሕውሓት ዛሬም ከስተቷል፣ አልተማረም፣ ለጦርነት እየተዘጋጀ ነው ሲሉ ተደምጠዋል። ዳግም ወደ ባርነት ላለመግባት ሚሊዮኖች ሆነን ተዘጋጅተናል ሲሉ ተደምጠዋል በዝርዝር እናስደምጣቸዋለን የጀኔራሎቹ ዛቻ አስደንግጦናል ግራ አጋብቶናል ሲል ሻቢያ ተናገረ ከሰሞኑ ጄኔራል ማመር ተሰማና ጄኔራል ዘውዱ በላይ የውስጡን ግጭት በቶሎ ቋጭተን ፊታችንን ወደ ሌላ ተልእኮ እናዞራለን ማለታቸውን ተከትሎም ሻቢያ በአፈ ቀላጤው በኩል ድንጋጤ ውስጥ ገብቻለሁ ብሏል ብልጽግና ባለስልጣናት በአማርኛና በእንግሊዝኛም የሚያወሩት የተምታታ ነው ሲሉም ከሰዋል እንመለስ እንመለስበታለን። ጤና ሚኒስቴር አንድ ተጨማሪ ሰው በማርበርግ ቫይረስ በሽታ መያዙን አስታወቀ። በሌላ በኩል የአፍሪካ ሀገራት ዜጎቻቸው ጥንቃቄ እንዲያደርጉ በማሳሰብ የቅድመ ቁጥጥር ስራ መጀመራቸው ታውቋል። ትሰሙታላችሁ። በዋይት ሀውስ ጥብቅ ስብሰባ ተደርጓል። በትሪሊዮኖች ብሮች የመሳሪያ ግዢ ስምምነትም ተፈጽሟል። ስምምነቱ እስራኤልን ያስቆጣና ያበሳጨ ሆኗል። ኔታናሁ ትራምፕ ከዱኝ በሚል ስሜት ተብሰልስለዋል። ዋሽንግተን የገቡት የሳውዲው ልዑል ያልጠበቁት ክስተት ገጥሟቸዋል። በዝርዝር እናስደምጣቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳቸው የተወደዳቸው የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደምጥ አለባቸው ያናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው የህዋት ወታደሮች በጠለምት አቅጣጫ ተከዜን መሻገራቸው ተሰማም። የህዋት ጦር በሸረሪና ሲጠበቅ በጠለምት ወደ ወልቃይት ሾልኮ ገብቷል። ታጣቂዎቹ ተከዜን መሻገራቸው የተሰማው ከዓመታት በኋላ ወደ ሁመራም የአየር በረራ መጀመሩ በተሰማበት ዕለት ነው። የወልቃይት ዋና አስተዳዳሪ በበኩላቸው ህወት ዛሬም ከስተቷል፣ አልተማረም፣ ለጦርነት እየተዘጋጀ ነው ሲሉ ተደምጠዋል። ዳግም ወደ ባርነት ላለመግባት ሚሊዮኖች ሆነን ተዘጋጅተናል ሲሉም ተደምጠዋል። ከሳምንታት በፊት ህዋት በአፋር ትንኮሳ መፈጸሙን ተከትሎም በወልቃይትም ትንኮሳ ሊፈጽም ይችላል በሚል ስጋቶች ሲነሱ ነበር። ይህን ተከትሎም የወልቃይት ጦር በተጠንቀቅ ሆኖ ሁኔታዎችን እየተከታተለ እንደሚገኝ መረጃዎች ሲወጡ ነበር። በትናንትናው ዕለት በተሰራጨ መረጃ ደግሞ የህዋት ወታደሮች ተከዜን መሻገራቸውን የሚገልጽ መረጃ ወጥቷል። በጠለምት ዋልድባ ገዳም በኩል ተከዜን ተሻግሯል የተባለው ጦር በኮማንደር ሀገር የሚመራ እንደሆነ መረጃዎች አመላክተዋል። ታጣቂዎቹ ከትግራይ ደብረ አባይ ተነስተው በዋልድባ ገዳም አቅራቢያ በሚገኘው ማይተቅሊት ቀበሌ መግባታቸውን የገለጸው መረጃው በምስራቅ ጠለምት ወረዳ ማይተክሊትን፣ ማይሃሙሲትን፣ አንበሳ መቃብርንና አዲኮሎ ቀበሌዎችን እንደያዙ ተነግሯል። ይህ መረጃ መሰራጨቱን ተከትሎ አንድ አፍታ ሚዲያ ጉዳዩን ለማጣራት ሙከራ አድርጎ ነበር። ለጉዳዩ ቅርበት ያላቸው የአካባቢው ተወላጆች ለአንድ አፍታ ሚዲያ በሰጡት ቃል የሕወሓት ታጣቂዎች በተደጋጋሚ ተከዚህን በመሻገር ወደ ጠለምት አካባቢዎች እንደሚገቡ አረጋግጠዋል። ታጣቂዎቹ ወደ አካባቢዎቹ በመግባት ዘርፊያ ፈጽመው ከመመለሱ ውጭ የተለየ ወታደራዊ እንቅስቃሴ እንደማያደርጉ ምንጮች ተናግረዋል። ይህ በእንዲህ እንዳለ ተቋርጦ የነበረው የወልቃይት ጠገዴ ሴትቶ መራ ዞን የሁመራ አየር መንገድ በይፋ ስራውን ጀምረዋል። አየር መንገዱ ስራውን መጀመሩን ተከትሎም የወልቃይቱ ዋና አስተዳዳሪ በማኅበራዊ ገጻቸው ሰፊ መልእክት አጋርተዋል። መልእክታቸውም ህዋት ከስህተቷ አልተማረም፣ ዳግም ጦርነት ለመጀመር እየተንቀሳቀሰ ነው ሲሉ ከሰዋል። አስተዳዳሪው በመልእክታቸው ወልቃይት በህወሓት ስር በነበረበት ጊዜያቶች የፈጽማቸውን ግፎች በመዘርዘር ቅኝ ገዢ ነበር ሲሉ ፈርጀዋል። ህወትን ወያኔ ሲሉ የጠሩት አቶ አሸተ ከነበረበት ማማም ተፈጥፍጧል ያሉ ሲሆን የህዋት የባርነት ዘመን አብቅቷል በማለት እንዲህ ሲሉ ገልጸውታል። ዛሬ ያዘመን እንዳይመለስ የሚተጉ ሚሊዮኖች አሉ። ለዳግም ባርነት ከመዳረግ ሞት ይሻላል ብለው ቆርጠው የተነሱና ያለ ቀስቃሽ የሚሰሩ ሚሊዮኖች አሉ። አስተዳደሩ የተሟላ የልማትና የመልካም አስተዳደር ማስፈን ባይችልም በራሳችን ልጆች የሚመራ አስተዳደር በመሆኑ ሂሳዊ ድጋፍ እያደረግን እናጠናክረዋለን እንጂ ያለ አመራር ራቁታችን ቀርተን ለዳግም ባርነት አንዳረግም ብለው የሚታገሉ ሚሊዮኖች አሉ በማለት ክለውም ዛሬም ይህ ግፈኛ ቡድን ከስህተቱ አልተማረም። ዛሬም እብሪትና ማናሃለውኝነት የጣለው መሆኑን በውል አልተረዳም። ዛሬም ራሱን ለጦርነት እያዘጋጀ ነው። ዛሬም አንዳንድ የውጭ ኃይሎችንና መንግሥታዊ ያልሆኑ ድርጅቶችን በመጠቀም አካባቢውን ለማተራመስ እየሰራ ነው ሲሉ ከሰዋል። የጀነራሎቹ ዛቻ አስደንግጦናል ግራም አጋብቶናል፣ ሲል ሻቢያ ተናገረ። ከሰሞኑ ጀኔራል መሐመር ተሰማና ጀኔራል ዘውዱ በላይ የውስጡን ግጭት በቶሎ ቋጭተን ፊታችንን ወደ ሌላ ተልኮ እናዞራልን ማለታቸውን ተከትሎ ሻቢያ ባፈቅላጤው በኩል ድንጋጤ ውስጥ ገብቻለሁ ብሏል። ብልጽግና ባለስልጣናት በአማርኛና በእንግሊዘኛ የሚያወሩት የተምታታ ነው ሲሉም ከሰዋል። የኤርትራው ቃል አቀባይ የማነ ገብረ መስቀል ባለስልጣናት የተፈ የተፈጠረውን ውጥረት በድርድር ለመፍታት ያላቸውን ፍላጎት በአንድ በኩል ሲገልጹ፣ በሌላ በኩል ጀኔራሎች የጦርነት አጀንዳ እያረገቡ ነው በማለት ከሰዋል። የማነ የኢትዮጵያ ውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ዓለም አቀፉ ማህበረሰብ በኢትዮ ኤርትራ ውጥረት ጣልቃ እንዲገባም በጠየቁ ማግስት የጦርነት ቅስቀሳው ቀጥሏል ብለዋል። ለዚህም እንደ ምክንያት ያቀረቡት በስም ያልጠቀሷቸው አንድ ከፍተኛ የኢትዮጵያ ጀኔራል ስለ ጦርነቱ ዝግጅት ተናግረዋል የሚል ነው የውጭ ጠቅላይ ሚኒስትሩ ዓለም አቀፉ ማህበረሰብ ጣልቃ ገብቶ ጫና እንዲፈጠር ጥሪ ካቀረቡ በኋላ በስም ያልጠቀሱት ጀኔራል መከላከያ ለትልቅ ተልዕኮ እየተዘጋጀ እንደሆነ መናገራቸውን ጠቅሰዋል። የማነ በይፋዊ ኤክስ ገጻቸው ላይ በአሰራጩት መልእክት ጀኔራሉ መከላከያ ለትልቅ ተልዕኮ እየተዘጋጀ መሆኑን በመግለጽ ታጣቂዎቹን አደብ ለማስገዛት ያደረጉት ንግግር ጦረኝነትን መቀጠሉን አመላካች ነው ብለዋል። የገዢው ብልጽግና ከፍተኛ የፖለቲካና የጦር ባለስልጣናት በየአጋጣሚው በሚስጥራዊና በግልጽ በሆነ መልኩ የሚያስተላልፉት መልእክት የጦርነት ፈላጊ አጀንዳ ነው ብለዋል። የማነ በመልእክታቸው የጀኔራሉ ንግግር በእርግጥ የብልጽግና ባለስልጣናት የጦርነት አባዜ መቀጠሉን የሚያረጋግጥ ነው ብለዋል። የማነ እንደሚሉት የብልጽግና ባለስልጣናት በተደጋጋሚ የሚያስተጋቧቸው መልእክት ብዙ ሀሳቦች የጦርነት ፍለጋ አጀንዳ በግልጽ የሚራመድባቸው መሆናቸውን ገልጸዋል። ለዚህ የውጭ ጉዳይ ሚኒስትሩ የዲፕሎማሲ ማህበረሰቡን ለማደናገር አቅርበውታል ያሉትን ጥሪ ነው። የውጭ ጉዳይ ሚኒስትሩ ጌዲዮን ኢትዮጵያ ከኤርትራ ጋር የገባችበትን ውጥረት በድርድር ለማርገብ ዝግጁ መሆኗን መግለጻቸው ይታወሳል። ጌዲዮን ለዓለም አቀፉ ማህበረሰብ የድርድር ጥሪ ካቀረቡ በኋላ እንደ ጄኔራል መሐመድ ተሰማ ያሉ ከፍተኛ የጦር አመራሮች መከላከያ ሌላ ተልዕኮ እንዳለው እየገለጹ ነው። ጄኔራል መሐመድ ተሰማ ከሰሞኑ በጎጃም ግንባር ተገንተው ባደረጉት ንግግር ሰራዊቱ የታጠቁ ኃይሎችን አጥፍቶ ፊቱን ወደ ውጭ ኃይሎች እንደሚያዞር ተናግረዋል። ምንም እንኳን የውጭ ኃይሎችን በስም ባይጠቅሱም ኤርትራ ቀዳሚዋ መሆኗን የጀነራሉ አውዳዊ ንግግር የሚሆን አሁን ያለው ነባራዊ ሁኔታ ያመላክታል። ጤና ሚኒስቴር አንድ ተጨማሪ ሰው በማርበርግ ቫይረስ በሽታ መያዙን አስታወቀ። የአፍሪካ ሀገራት ዜጎቻቸው ጥንቃቄ እንዲያደርጉ በማሳሰብ የቅድመ ቁጥጥር ስራ ጀምረዋል። በደቡብ ኢትዮጵያ ክልል ጅንካ ከተማ በተከሰተው ማርበርግ ቫይረስ አንድ ተጨማሪ ሰው መያዙን ጤና ሚኒስቴር አስታውቋል። ሚኒስቴሩ ትናንት ዳር 9 ቀን 2018 ዓ.ም ምረት ዘጠኝ የላብራቶሪ ምርመራ ተደርጎ አንድ ሰው በቫይረሱ መያዙን ማረጋገጡን ገልጿል። ይህም አጠቃላይ በማርበርግ ቫይረስ የተያዙ ሰዎች ቁጥር አራት ደርሷል ተብሏል። የጤና ሚኒስትሯ ዶክተር መቅደስ ዳባ የቫይረሱ ምልክት ታይቶባቸው ሕይወታቸው ካለፉት ስድስት ሰዎች መካከል ሦስቱ ሰዎች የሞቱት በቫይረሱ መሆኑን ህዳር ስምንት ቀን በሰጡት መግለጫ ገልጸዋል። ይህ በእንዲህ እንዳለ የማርበርግ ቫይረስ በሽታን በመከላከልና በመቆጣጠር ረገድ አስፈላጊውን ድጋፍ ለማድረግ የአሜሪካ መንግስት ዝግጁ መሆኑን አምባሳደር ኤርዊን ማሲንጋ ገልጸዋል። አምባሳደሩ ይህን የገለጹት በኢትዮጵያ በተከሰተው የማርበርግ የቫይረስ በሽታ አጠቃላይና ፈጣን ምላሽ መስጠት ዙሪያ የጤና ሚኒስቴር ዶክተር መቅደስ ዳባ ጋር ትናንት በተወያዩበት ወቅት ነው። ዶክተር መቅደስ የበሽታውን የላቦራቶሪ ምርመራ፣ ከታማሚዎች ጋር የነበሩ ንክኪዎችን ክትትል፣ የአደጋ ዝግጁነትና የማህበረሰብ ተሳትፎን ጨምሮ አስቀድመው የተተገበሩ ዘርፈ ብዙ እርምጃዎችን አብራርተዋል። የዩናይትድ ስቴትስ መንግስት በኢትዮጵያ አምባሳደር ማሲንጋ በበኩላቸው የኢትዮጵያን ጠንካራና ወቅታዊ እርምጃ አድንቀዋል ሲል ሚኒስቴሩ በማህበራዊ ትስር ገጹ አመላክቷል። በተመሳሳይ ዜና በኢትዮጵያ የማርበርግ ቫይረስ መከሰቱን ተከትሎ የአፍሪካ ሀገራት ዜጎቻቸው ጥንቃቄ እንዲያደርጉ በማሳሰብ የቅድመ ቁጥጥር ስራዎችን ማከናወን ጀምረዋል። ደቡብ ሱዳን ጤና ሚኒስቴር በኢትዮጵያ የተከሰተው ማርበርግ ቫይረስ ወደ ሀገሪቱ እንዳይገባ አስፈላጊውን የክትትልና ቁጥጥር ስራ እየሰራ ይገኛል ብለዋል። በሀገሪቱ ቫይረሱን ለመከላከል የቅድመ ጥንቃቄ እርምጃዎች አስቀድሞ መጀመራቸው የተገለጸ ሲሆን በኢትዮጵያ ድንበር አካባቢዎች በተደጋጋሚ በሚደረጉ እንቅስቃሴዎች ምክንያት ካፓ ኤታ፣ ምስራቅ ፖቻላና አካቦን ከፍተኛ ስጋት ያለባቸው ወረዳዎች መሆናቸው ተለይቷል ተብሏል። በተጨማሪም ኬንያ እና ጋና ከፍተኛ ቁጥጥር እንዲደረግ ማሳሰቢያ አውጥተዋል። ኬንያ በተለይ በመርሳ ቤትና ቱርካና አካባቢ የክትትል ስራዎችን ለማድረግ እየጣረች እንደሆነ ተገልጸዋል። የጋና ጤና አገልግሎትም የቅድመ መከላከ መከላከል ዝግጅት ስራዎች እየተከናወኑ መሆኑንና የ24 ሰዓት ክትትል እየተደረገ መሆኑን አስታውቋል። ትራምፕ ዘመናዊውን ኤፍ 35 ተዋጊ ጀት ለሳውዲ አረቢያ ለመሸጥ መስማማታቸው ተገለጸ። በዓለም ዘመናዊ የጦር መሳሪያ የሆነውን ኤፍ 35 የጦር ጀት መሸጥን በተመለከተ ግን ከአሜሪካ የመከላከያ ባለስልጣናት ከፍተኛ ተቃውሞ ገጥሞታል። ለሳኡዲ ኃይል የሚሰጥ እንደሆነና ሳውዲ ቴክኖሎጂውን ለቻይና ልታጋራ እንደምትችልም ስጋታቸውን በመግለጽ ተቃውሞ አሰምተዋል። ከዚህ በተጨማሪም ይህ የትራምፕ ውሳኔ እስራኤልን አስቆጥቷል። አሜሪካ እጅግ ዘመናዊውን ኤፍ 35 ተዋጊ ጀት ለሳውዲ አረቢያ ልትሸጥ መሆኑ ተሰምቷል። ይህንንም ትራምፕ አረጋግጠዋል። አሜሪካው ፕሬዝዳንት ከሳውዲው ልዑል አልጋውራሽ መሐመድ ቢን ሳልማን ጋር በዋይትሀውስ ከመገናኘታቸው አስቀድሞ ነው ስለ እጀቶቹ ሽያጭ መናገራቸው የተዘገበው። ለሳውዲ አረቢያ ኤፍ 35 ጀቶችን እንሸጥላቸዋለን፣ ትልቅ አጋራችን ናቸው ብለዋል። ፕሬዝዳንት ትራምፕ ልዑል አልጋውራሹን በ በዋይት ሃውስ ተቀብለው አስተናግደዋል። ትራምፕ ልዑል አልጋውራሹን በዋይት ሃውስ ተቀብለው አስተናግደዋል። የፕሬዝዳንቱ ንግግር ሀገራቸው እንደ አውሮፓውያን አቆጣጠር ከ2021 ይፋ ካደረገችው የደህንነት መረጃ ጋር ይቃረናል። ከሰባት ዓመት በፊት ጋዜጠኛ ጀማል ከተገደለ በኋላ መሐመድ ቢን ሰልማን ወደ ዋይት ሃውስ ያቀኑ ያአሁኑ የመጀመሪያቸው ነው። አሜሪካ የደህንነት መረጃ እንደሚጠቁመው ልዑል አልጋውራሹ የጀማልን ግድያ ላስከተሉ ኦፕሬሽን ይሁንታ ሰጠዋል። ነገር ግን ለውል አልጋ ወራሹ ግን ይህንን አስተባብለዋል። ለመጨረሻ ጊዜ በአሜሪካ ይፋዊ የሥራ ጉብኝት ያደረጉት በአውሮፓውያኑ 2018 ነበር። ጀማል የተገደለውም በዚያው ዓመት ቱርክ ኢስታንቡል ውስጥ ነበር። የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን መሐመድ ቢን ሳልማንን ባያስተናግዱም በሳውዲ በተፈጸሙ የሰብአዊ መብት ጥሰቶች ምክንያት ሀገሪቱን የተገለለች ለማድረግ መዛታቸው ይታወሳል። ባይደን በ20 ሁለት ወደ ሳውዲ አቅንተው በተለያዩ ጉዳዮች ላይ ስምምነት ላይ ደርሰዋል። የጀማል ግድያንም ማንሳታቸውን አስታውቀዋል። ትራምፕና ልዑል አልጋ ወራሹም ባለፈው ዓመት ግንቦት ወር በሪያድ ተገናኝተዋል። አሜሪካ ለሳውዲ 142 ሚሊዮን ዶላር የሚያወጣ የጦር መሳሪያ ለመሸጥ ውሳኔ ማሳለፏ አይዘነጋም። ይህንን ተከትሎ እስራኤልም የመሳሪያ ሽያጩ የደህንነት ስጋት ሊሆንባት እንደሚችል አስታውቃለች። እስራኤል በመካከለኛው ምስራቅ ዋነኛ የአሜሪካ ጋር ከመሆኗ ባሻገር በቀጠናው ብቸኛዋም የኤፍ 35 ጄት ባለቤትም ናት። የጦር መሳሪያ አምራቹ ሎኬድ ማርቲን መረጃ እንደሚጠቁመው አንድ ኤፍ 35 ኤ የጦር ጄት 825 ሚሊዮን ዶላር ገደማ ያወጣል።